በአንድ ነው ፊታችሁን ወደ ልጅነት የሚቀይርላችሁ። ፊት በጣም ነው የሚያለሰልሰው። በእውነት ይህን ክሬም ሰርታችሁ ተጠቀሙ፣ ትወዱታላችሁ። ሞ እኔ ተጠቀሜው ለእኔ በጣም ነው የጠቀሜ። በእውነት ይጠቅማችኋል። በተለይ እንደዚህ ፊታችሁ ለእጃችሁ፣ ሰውነታችሁ ለሻከረ፣ ለፊታችሁ ለቅላት መቅላት እንደምትፈልጉ እንደዚሁም ደግሞ ክሬሙን ብቻውን ቫዝሊኑን ብቻውን የምትጠቀሙ ቫዝሊኑንና ክሬሙን እንደዚህ እንደኔ በአንድ ላይ አድርጋችሁ የራሳችሁን ክሬም እቤታችሁ ሰርታችሁ በቀላሉ ሰርታችሁ መጠቀም ትችላላችሁ። በጣም ቀላል አሰራር ነው። ትወዱታላችሁ። ሰላም ውድና የተከበራችሁ የመንዘር ቅቱ ቤተሰቦች እንዴት ናችሁ? ሰላም ናቸሁ ወይ? አለሁኝ፣ እግዚአብሔር ይመስገን ሰላም ነኝ። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ርፍርፍ ይበልልኝ። እንኳን ደህና መጣችሁ። የማሳያችሁ ቆንጅ የክሬም ነው። በጣም ትወዱታላችሁ። ይሄ ጀል የኦሊቨራ ጀል ክሬም ማለት ነው። ያላችሁ ይህ ጀል ያላችሁ ይህንን ክሬም እንዴት አድርጋችሁ ከራሱና ከቫልዚን ከባቪ ኦይል እንደዚሁም ኮኮናት ይሄ አሳምሬ ሰራላችኋለሁ። አብራችሁኝ ቆዩ፣ በጣም ነው የምትወዱት። ቪዲዮውን ግን በላይ ከጀምሩት፣ ከወደዳችሁ ደግሞ ለጓደኞቻችሁ ሸር አድርጉ። በመጀመሪያ ትንሽዬ ሳህን ያስፈልገናል የምንሰራበት። ከዛ ቫልዚን ቫልዚን፣ ይሄ ቫልዚን ይሆናሉ ብላችሁ ለምትጠይቁኝ፣ ለፊት ይሄ ቫልዚን ለፊትም፣ ለህፃንም፣ ለጅም ይሆናል። ይህም ኦይሉም ለህፃንም ለአዋቂም ይሆናል ማለት ነው። የትኛው ነው የቫቪ ኦይል? የባቢ ኦይል እናንተ ቤታችሁ ምናልባት ላይኖር ይችላል። ይሄ ከሌለ ሌላ ለፊታችሁ ለብቻ የምትጠቀሙት ክሬም ካለ እሱን ተጠቀሙ እሺ። በደንብ አሳያችኋለሁ ቤተሰቦች። እኔ እዚህ ጋር የሰራሁት ነገር ለእናንተ ምንም አይከብዳችሁም። እኔ ሌላ ነበረኝ እና ስለ ተስማማኝ ራሱን መልሼ ሁሌም አንድ አይነት የምጠቀመው እኔ ጋ ለእኔ እየተስማማኝ፣ ለእናንተ ካልተስማማችሁ ምናልባት ሌላ ክሬም መጠቀም ትችላላችሁ። ይሄ እንደምታዩት እንደዚህ ይቀቡታል። በዚህ መልኩ ቀብተው እጃቸውን ፊታቸውን የሚቀቡት ነው ማለት ነው ይሄ ክሬሙ ብቻውን እኔ በምቀባበት ሰዓት እሬት ስለሆነ እኔ ደረቅ ነው ቆዳይና ለዛ አቀላቅዬ ነው የምቀባው። ከዛ ትንሽ አደርጋለሁ። ደረቅ ቆዳ ያላችሁ፣ ደረቅ ስኪን ያላችሁ ማለት ነው። ምንድነው የምታደርጉት ይህን ትንሽ ነው የምታደርጉት። በጣም አታብዙ፣ ድራይ ያደርጋል ያደርጋል። ለዛ ማለት ነው ሬት ስለሆነ ነው። እሺ፣ ከዛ ከዚህኛው ቫልዚን አንድ ማንኪያ አደርጋለሁ። ይህንን እንደ ፍላጎታችሁ ነው፣ በዛ አድርጋችሁ መስራት ተቻላችሁ፣ በዛ አድርጋችሁ መስራት ትችላላችሁ። እኔ ባለፈው ሰርች የነበረ አልቆብኝ፣ በጣም ነው የወደድኩት። በጣም በቃ ታጥቤ ፊቴን እሱን ነው የምቀባ ከዛ ይህኛውንም ትንሽ አንድ ማንኪያ አደርጋለሁ። የሾርባ ማንኪያ ማለት ነው። ጀሉን የተወሰነ ሁለትን ያደረግኩት ትንሽ ይሄ ስለሆነች ነው። ማንኪዋ የሻይ ናት። የሻይ ማንኪያ ነች። እሺ ከዛ መጀመሪያ ታዋህዱታላችሁ። የሚዳይላችሁ መጀመሪያ ቫልዚኑን ጀሉንና ቫልዚኖቹን አብራች ታዋህዳላቸው። አንደኛው ባልዚን ከሆነ እናንተ ጋ ያለው አንደኛውን ባልዚን ብቻ መጠቀም ይችላላችሁ። ምንም ችግር የለም። ጀሉ ከሌላችሁ ደግሞ ቫልዚኑ ይህ ያኛው ቫልዚን እንዲኖራችሁ ይገባል ማለት ነው። ይህ የሬቱ ለህጻናት ለፊት ለጅ ፎቶ ያለበት ሱራ ያለበት ማለት ነው እሱ ካላችሁ በጣም አሪፍ ነው። ከዛ በደንብ አድርጌ አዋህደዋለሁ። ከዛ የንቫቪ ኦይል አሁን የንቫቪ ኦይል ብቻውን ነው የምንቀባው፣ ጸጉራችን፣ እጃችን፣ ሰውነታችን ብቻውን እንቀባዋለን። ከዛ ይህን አድርጋለሁ። ኮኮናት ከሌላቸው ችግር የለም። ከዚህ ከሁለቱ ኔ ከምጠቀመው አንዱ ብቻ ከሆነ ያላቸው አንዱ ብቻ ማድረግ ትችላላችሁ። እሺ ምንም ችግር የለውም፣ ይቻላል። ከዛ ትንሽ ትንሽ አድርግበታለሁ። የተወሰነ ልኬታ፣ የዛን ያክል አይደለም። አንዳንድ ማንኪያ ዘይት ነው ያደረግኩት፣ ከሁለቱም ማለት ነው። አንዳንድ ማንኪያ ዘይት ቅባቶቹ ካልሆን ደግሞ የወይራ ዘይት ካላችሁ ትንሽ ጠብ ማድረግ ትችላላችሁ። ለወዛሞች በጣም አሪፍ ነው የወይራ ዘይት። እንደዚሁም ደግሞ ይሄ ክሬሙ በተለይ ውዝ ላለባችሁ በጣም ቆንጆ ቆንጆ ነው፣ ውዝ ላለባችሁ ማለት ነው። ከዛ ይሄን በደንብ መተዋለሁ። በደንብ ብታቀላቅሉ ዝም ብላችሁ ቀልቀል ብቻ አይደለም፣ ልክ እንደ እንቁላል እያረፋችሁ ማለት ነው። ምቱት እሺ እንደ እንቁላል በማንኪያ ሆነን ነው የሚመታው። ሌላ ምንም ነገር አላደረግኩም። ያን ያክል የሚከብድ ነገር አይደለም፣ ግን በደንብ ስቀላቅሉት እሱ ራሱ ነጭ ክሬም ሆኖ ይመጣል። ይመጣው ነጭ ክሬም ነው። እንግዲህ ቫልዚኑ ጀሉም አብሮ ሲሆን ነጭ ክሬም ነው። እናንተም እዛ ብትሰሩት፣ እኔ ጋ እንዴት ነጣ እንዳትሉኝ። ብትሰሩት እዛው ነጭ ሆኖ ነው የምታገኙት። ልክ እንደዚህ ነው የሚመጣላችሁ ማለት ነው ሲያጠፉና ትመቱታላችሁ። ሲዋሃድ እሱ ራሱ ልስልስ እያለ ነው የሚመጣው። በጣም ነው ሞስቸራይዝ የሚያደርገው። በጣም ቆንጆ ነው። እኔ ፊቴን በጣም ነው ልስልስ ያደረገልኝ። ደግሞ ያነጣል። የሚገርማችሁ ነገር ምንድ ነው፣ ያቀላል። ያቀላል ና ቀላሽ ሰሞኑን እንዴት ነው ይሉኛል ጓደኞች። ና ይሄንን እያደረግኩ ነው እኔ እና ይሄንን ስለምጠቀም ነው። በጣም አሪፍ ነው። ለእኔ በጣም ነው የተስማማኝ። እናንተም እንግዲህ ሞክሩት፣ አይበላሽም። በጣም ነው ደስ የሚለው። እዩት እንዴት እንደሚያምር በራሱ እየለደለደ ይመጣል። ና ትንሽ መምታት አለባችሁ በደንብ እንዲለደልድ፣ እንደዚህ እንዲሆን ማለት ነው። ይህ በጣም ትንሽ ነገሮችን አቀላቅላችሁ ለአስራ አምስት ቀን ለሀያ ቀን በተከታታይ ማታ ማታ ሰውነታችሁን እጃችሁን ከፊታችሁ ጀምሮ በተለይ ለፊት በጣም ቆንጆ ነው። ለሰውነትም፣ ለእጅም፣ ለእግርም ይሆናል። ለልጅም፣ ለአዋቂም ለሁሉም ይሆናል። ሞክሩት። ሞክራችሁ ታመሰግኑኛላችሁ ብዬ ተስፋ አድርጋለሁ። በጣም ነው የወደድኩት እኔ ራሱ እዩት። እየመታችሁት ስትመጡ እያማረ እያማረ ነው የሚሄደው ማለት ነው። በጣም ነው የሚያምረው። ይሄ እንግዲህ ለእጅ ለፊት እዩት ምን እንደሚመስል። እናንተም ተጠቅማችሁ ከወደዳችሁ ደግሞ ለጓደኞቻችሁ ሼር አድርጉ። በዋትስአፕ ሊሆን ይችላል፣ በምትጠቀሙት ፕላትፎርም ሼር ማድረግ ትችላላችሁ ማለት ነው። ሰው ለእናንተ የጠቀመውን ለሰውም እንዲጠቀም እንደዚህ አድርጉና፣ በጣም አሪፍ ነው እንግዲህ በቀላሉ ቤት ያሉ ነገሮችን አብረን በማቀላቀል ከዛ እኔ እዚህ ጋር አድርጋለሁ። ትንሽዬ ድርቅ ያለ እቃ እንዳይበላሽባችሁ ሌላ መጥፎ ጠረን ወይም ደግሞ ሽታ እንዳያመጣ በደረቅ እቃ ነው የምታደርጉት። እሺ፣ ውሃ ባልነካው ማለት ውሃ ካለ በሶፍት ውልውል አድርጋችሁ ማዳረቅ። ከዛም በቃ እንደዚህ ያስቀምጣችሁ ሰርታችሁ መጠቀም እንችላላችሁ። ማታ ማታ ንጹህ ቆዳችን ላይ እንጠቀማለን ይሄንን ማለት ነው። በራሴ እንግዲህ ክሬም ስትገዙ ምን ያክል እንደምትገዙ ሁላችሁም ታውቃላችሁ? በቀላሉ ግን እቤት ትንሽ ግብአቶችን አብረን በማድረግ ምን ያክል እንደምንሰራ አዩት። እኔ ባለፈው እየሰራሁት ይሄ ነበረ። ባለፈው ትንሽ ለየት የሚያደርገው አሁን ላይ የተለየ ነገር የዛኛውንም ቫዝሊን እንጠቀመች ስላላችሁኝ፣ ያኛውንም ቫዝሊን አድርጌዋለው፣ ማለት ነው። ከሌሎቹ ጋር በጣም አሪፍ ነው፣ እንደምታዩት ለውጥ የለውም። በጣም እንደውም ልድድ ብሎ ቆንጆ ሆኖ ነው የወጣው። ከዛን እንደዚህ በትንሽ እቃ አስቀምጣችሁ ክዳን ባለው መጠቀም፣ እሺ። ለቤተሰቦቻችሁ መስራት ትችላላችሁ፣ አብራችሁ መጠቀም ትችላላችሁ። በጣም ቆንጆ ነው፣ እመኑኝ። ይሄ አሪፍ ነው። ብቻ ማታ ማታ ነው የምንቀባው። በውስጡ ምን አለ? ቫልዚን አለ፣ ኮኮናት አለ፣ ቫቪ ኦይል አለ። እና እነዚህ እነዚህ ሁሉ አብረው ሆነው የሚያገለግሉን ለማታ ነው። ይውትጃችሁን እንደዚህ አላደለ የሆነ ሲሻክር ያለሰልሳል ቆዳን በጣም ነው ሶፍት የሚያደርገው። ቀብታችሁን በደንብ ማሳጅ አድርጉት እሺ። እንደዚህ ቀባቀባ አድርጋችሁ ዝም የምትሉት ከሆነ ይህ ጨለግ እንደማለት ነገር ይላል ና በደንብ ማሳጅ ስታደርጉት ደግሞ ይጠፋል። በጣም ነው የሚያለሰልሰው። ይዛኔ ልስልስ ያለ ቆዳን ታገኛላችሁ። በጣም ቆንጆ ነው። በዚህ መልኩ እንደዚህ አድርጌ አቀላቢ እየሰርቻለሁ። ይሄ እንግዲህ ጊዜ አይወስድም፣ ኪስንም አይጎዳም። አንዴ አንድ ጊዜ የገዛ ናቸው ቅባቶች ቫልዚን ለረጅም ጊዜ እንጠቀመዋለን። እንደዚሁም ደግሞ ሌላ ተጨማሪ ክሬም ከመግዛት በዚህ መልኩ ቤታችን ዝግጅት እያደረግን መቀባት አስባችሁታል። አሁን አንድ ቀን ሁሉንም በአንዴ አትቀቡትም፣ እርግጠኛ ነኝ። ይህን ግን ትንሽ ትንሽ እያደረጋችሁ ትቀባላችሁ። እኔ ላይ ሞክሬ ላሳያችሁ። እኔ ፊቴን ታጥቤዋለሁ። መጀመሪያ የትኛውንም ውህድ ስንጠቀም ፊታችንን ታጥበን ንጹህ ማድረግ አለብን ማለት ነው። ከዛ እንቀባለን ፊቴን ቀድሜ ታጥቢያለሁ። ይኸው የሰራሁት ያሁን ሰርቼ ያሳየኋችሁ ነው። በደንብ አድርጌ እየቀባው አሳያችኋለሁ። አይታጠብም፣ ይታጠባሉ እንዳትሉኝ አይታጠብም። እናንተ ማንኛውን ቫዝሊን እንደምትቀቡት ሁሉ ነው ክሬሙን የምትቀቡት ማለት ነው። ያው ሌላ ግብአት ካልጨመርም በስተቀር አንታጠበውም ያድራል ማለት ነው እሺ። አሳድሩት፣ እንዳትታጠቡ እሺ። ተቀብታችሁ ማሳደር ነው። ለሰውነት ለእጅ፣ በተለይ ውስጥ እጃችሁ ይሆናል አደለ? ለተበላሸ እዚህ ጋር እኔ ከጎን ፊቴ ላይ እንደምታዩት ብጉር ኦቶቤ ነበር። የሆነ ሰዓት አንድ ብጉር ናት እና ብጉር ኦቶባችሁ የተለያዩ ማስኮችን እየተጠቀማችሁ ክሬም እየተጠቀማችሁ ቶሎ አለቅ ያላችሁ ልጆች ቶሎ አይሄድም። የምር ማለት ነው እኔ ከአስራ አምስት ቀን አለፈኝ ጠባሳው ቶሎ አይሄድም እና ማለት ልክ እንደ ብጉሩ ጠባሳ ቶሎ አይሄድም ማለት ነው። ቢያንስ ለስድስት ወር፣ ለስድስት ወር፣ ለሰባት ወር እርግጠኛ ሆኜ የምነግራችሁ ስድስት ወር ሰባት ወር፣ እናንተ በተለያዩ ማስኮች ውህዶች፣ እንደዚሁም ደግሞ ክሬም ቤታችሁ እየሰራችሁ በተለያየ ነገር ሞክራችሁ ነው የምታስለቅቁት ማለት ነው። በአንድ ላይ ለቅን ይትን እጀንም በደንብ አድርጌ ቀባዋለሁ። ምክንያቱም የሰራሁት ለእጅም፣ ለፊትም፣ ለአንገትም፣ ለሰውነትም ለእግርም የሚሆን ነው። እንደዛ ነው የምጠቀመው። ይሄን እንደዚህ አድርጌ በዚህ መልኩ ነው የምጠቀመው ማለት ነው። ከጸጉራችሁ ውጪ ለሁሉም ያገለግላል። አንገታችሁንም አላደለሽ ሻወር ወስዳችሁ ስትወጡ ሰውነታችሁን ቅብትብት ማድረግ ትችላላችሁ። እሺ እና በቀላሉ እንደዚህ ማዲያት ብጉር ያለባቸሁ ቶቼ ተስፋ እያስቆረጥኳቸው ሳይሆን አንድ ቀን ሞክራቸው፣ ዝም አትበሉ። ቶሎ ስለማይሄድ ነው ኒፊ አሁን ፊቴ እንደጠቆረች ናት አንዷ እንኳን ማለት ነው እዩትጅም በጣም አምሮበታል። አያችሁ በቃ እንደዚህ ነው። እንደዚህ ፏ በሉበት እናንተ ምሽ ተወዱታላችሁ። ሞክሩ። ላይክ ሰብስክራይብ እያደረጋችሁ፣ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ዳና ሆኑ። ባይ ባይ።